አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድ እና የተከባራችሁ የበጎቤቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? እኔ አለሁኝ አልሀምዱሊላሂ ሰላም ነኝ። ከስንት ቆይታ በፊት ሳይሆን ከስንት ቆይታ በኋላ ነው የሚባለው ማለት ነው እና ተገናኝተናል። መጥቻለሁ በቪዲዮ ማለት ነው እና እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው። ሮመዷን እንዴት ነው እ እንዴት ነው? እንዴት እያሳለፋችሁት ነው? ቁርአን እየቀራችሁ ነው? ቁርአን እያዳመጣችሁ ነው ወይስ ምን እየሰራችሁ ነው? ቁርአን ከቀራችሁ የት ደርሳችኋል? የት ደርሳችኋል? ስንት ጊዜ ከተማችሁ? ቢያንስ ዛሬ ቀን ስንት ነው አላውቅም። እስኪ ቆይ፣ ለማንኛውም ሊሆን ማየት ማማን ነው። ቀን ዛሬ ስንት ነው? በነገራችን ላይ ሰዎችን መከታተል ጥሩ ነው፣ ሚስጥሩ አይደለም። ብትቀሩም አትቀሩም፣ በእርግጥ ለራሳችሁ ነው። እስኪ ቀን ዛሬ አስር ነው አይደለም ስለዚህ አንደኛ ዞር ማስክተም አለባችሁ ማለት ነው ግን አለብሽ እኔ ሰክተም ያለው እኔ ለራሴ ለቶ ማለት ነው እና ተገልጾ ማረጉ የሚያስፈልግ አይመስለኝም እና እንዴት ናችሁ ደህና ናችሁ ሁሉ ሰላም ሁሉ መልካም ከኔ ጋር ለሁኝ አልሀምዱሊላህ ሰላም ነኝ እንደው እኮ የጠፋው የጠፋው መሰለኝ እና ከዛ ለምን ሰላም አልላችሁም እንዴ ምንም ቢሆን እኮ በቃ ይናፍቁኛል አልኩኝ ማለት ነው እና እንዴት ናችሁ ደህና ናችሁ ሁሉ ሰላም ነው ወይ ሮሙዳን እንዴት ነው እንዴት ይሄደላችሁ እንግዲህ የተወሰነ ሰዓት ላይ የተወሰነ ቪዲዮ በአንቀር አያርኩኝ እየለቀኩ ነበረ። ወይም ደግሞ ከየል ላለብኝ ና ጠፋሁኝ። በነገራችን ላይ አንዳንድ ቀን ጥፊ ጥፊ ይለኛል። አንዳንድ ጊዜ አንዳንድ ጊዜ ደግሞ እንግዲህ ሞቄ ሀር አፍንጫ ላይ ታስታውቀኛለች ማለት ነው። ላቤ ወጣ እኔ በቪዲዮ ሰው ወጣ እንግዲህ በቃ ሙቀት ሙቀት ይለኛል ማለት ነው። እና እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው ወይ? ሁሉ መልካም ነው ወይ? ሁሉ መልካም ነው ወይ? ሮሞዳን እንዴት ይዟችኋል? ከኔ ጋር አልደወላችኋል? አልሐምዱሊላህ። <laughs> ሰላም ነው። ናፍቃችሁኝ። በቃ ናፍቃችሁኝ፣ ናፍቃችሁኝ። አድናቂዎች ልበል? አሁን አድናቂ አለኝ እኔ አለኝ እንዴ አለኝ። ገና ገና አልበረከቱም፣ ገና አልበረከቱም። አድናቂዎች ማለት ነው። ሁለቱም ሶስት ይሆናል ሁለቱም ሶስት ይሆን፣ አድናቂ አለ። ለማንኛውም በቃ ለአላህ ብዬ ነው ሁላችሁንም መሆን መወዳችሁ እና ናፍቃችሁኛል። በቃ ዛሬ በቃ የሆነ ብቻዬን ነበርኩኝና ከዛ እንደ በቃ ለመ ቪዲዮ አልሰራም ወላሂ ብዬ ከዛ ብሪክ ብሪክ ያልኩኝና ማለት ነው በቃ ሰራሁኝ ቪዲዮ ማለት ነው። ውጭ ብዬ ደብሮ ነበረ፣ ተራሆ ያልሄድኩም ነበረ። ከዛ በቃ ለምን አልሐምዱሊላህ ያው ወላሂ በተለይ አልተረሀቡም በጣም ደስ ይላል። ያ አላህ ያ ሰላም፣ እቤት ሰው እቤት የሚያመሽ ሰው የለም ብዬ ነው የማስበው። አታራሃው ብስምላህ፣ የሴቱ ብዛት እንደዛ ከሆነ የወንዱ ደግሞ ምን ያክል ምን ያክል እንደሚበዛ መስጂድ ውስጥ መገመት ያን አያቅተኝም ብዬ አስባለሁ። ማለት በጣም ነው ሴቱ፣ ብስምላህ እንደዚህ ጣት ራሱ ለመላክ ራሱ በጣም ነው የምንቸገረውና አልሐምዱሊላህ። ያው በዚህ ሁኔታ ማታ ማታ ያልፋል። የቀኑን ደግሞ አላህ ሁሏችንን ያሳምርልን ሀታ ራሱ ወንዶቹ አሜን ምናምን ሲሉ መጨረሻ ላይ ወላሂ በቃ የሆነ ስብሃናላ ልብ ትርትር ነው የሚለው። በቃ የሆነ አላ አይደለም ድምፁ ስብሃናላ አበዛዙ ማሻ አላ ነው ማለት ነው። እና ያው በዚህ ሆነ ያለፈ ነው። አላ ረመዳናችንን አላ ተጠቃሚ ያድርገን ይቀበለን። ይውድ አይደለን በቃ ሌላ ምንድን ነበር የሚባለው? ዳግም ዳግም ይድገመን ዓመት በዓመት ይመላለስብን ብቻ የሆነ የሆነ ዱአ ዱአ አለ ሁላችንም አላህ በዱአም በኢባደም አላህ ያበርታን ያጠንክረን ነው የምለው እና የቢያንስ እንኳን አላህ በእድሜ በጤና በአፍያ እድሉን ሰቶ ለዚህ ጊዜ እና ለዚ ቀካ በቃ ደሞ የሚገባውን እንኳን መገባት የሚገባውን እንኳን መገባት ባንገዛውም የሚገባውን ያክል አቅም ባይኖረንም እንደዛ ድረስ እንኳን ባንገዛም፣ ግን ደግሞ አቂማችን በቻለ መልኩ ወላሂ ወደ ኢባዳችን ቢያንስ ከአስራ ሁለት ከአስራ አንድ ወር አንዷ ወር ብቻ ነው ሮምዶንን ያረጋትና፣ እቺ ወር ደግሞ በቃ እንደምንም ታግሰን ከሁሉም ነገር ተቆጥበን ወደ ኢባዳችን መበርታት ነው። ላልሁኝ ሌላ ምንድን ነበረ? ብቻ ብቻ እንግዲህ በቪዲዮ እንደዚህ ስወጣ በጣም ይጨንቀኛል እና ወሬ ራሱ ይጠፋብኛል ይጠፋብኛል ወይ ቁራ ልቅራላችሁ። አረ ወላሂ ላቤ። አረ ብስሚላ። ወይኔ ወይኔ ወይኔ። እኔ ያላልኳችሁም እይጨንቀኛል። ሀቂቃት ይጨንቀኛል። እንደዚ ግሸፍን እንጂ ይጨንቀኛል ማለት ነው። ለማንኛውም ሁላቸው ነው የምወዳቸው የማከብራቸው አምስት አስረኛው ቀን ደርሰናል ረመዷን እንግዲህ ሀያ ቀን ይቀረናል ማለት ነው። አላህ ሙሉ ሰላሳ አለን ሀያ ቀን ነው የሚቀረን አላህ ሁላችንም ነው የሚባያችንን ድአችንን የቀራነው ቁርአን እንዲሁም ያልቀራ ያልቀራ ደግሞ መቅራት የማንችል ያዳመጥ ነው። አላህ ቀርተው አጅር ከሚያገኙ ባሪያዎች አላህ ያድርገን። ሁላችንም መልካም ስራችንን አላህ ያቀበለን። ከረመዷን በኋላም ረመዷን ውስጥም እያለን መልካም ስራ አዘውታሪዎች አላህ ያድርገን ነው የሚለው ሁላችሁንም ወዳችኋለሁ አከብራችኋለሁ፣ ጓደኞቼ፣ ቤተሰቦቼ። ሌላ ምንድን ምን እንድመለክት ላስተላለፍ፣ አናፈቋችሁ አናፈቋችሁ፣ በርግጠኛ ናችሁ። ለማንኛውም አላህ የጀመርነውን የረሙዳን ወር በሰላም አላህ የምንጨርሰው ያድርገን። ጅማሪያችንን አላህ እንዳዛመረው ጭራሻችንን አላህ ያሳምረው ማለት ነው። አረወይነ ሸሽገው እስኪ ላቤል

በእንትን በምንድን ነው በኮቤንት ማለት ነው። ከዛ ግን አድናቂዎች መሆናችሁን አውቃለሁ ማለት ነው። በነገራችን ላይ በቆያ ላይ ሁላ ድንቀያል የለም እንደ አውቃለሁ መሆናን አለክ ለሐልን ሁላችሁንም ወዳችኋለሁ አከብራችኋለሁ። በእያላችሁበት አላህ ይጠብቃችሁ ቤተሰቦቻችሁንም፣ አገራችንንም፣ ቤተሰቦቻችንንም እኛንም አላህ ይጠብቀን ይጠብቃችሁ ነው የምለው እ እ በሚል አማርኛ ጨርሽ ጨረስኩት ማለት ነው። ለማንኛውም እና ለማንኛውም አብሽ ዋላህ ይጠብቃችሁ ያላችሁበት ሰላማችሁ ብዝት ብዝት ይበል ብዬ ነው። ሰላም ልበላችሁ ብዬ ነው የመጣሁት ዛሬ ይበቃኛል። ማለት ዝት ድረስ ሰላምታ እናት አስተላለፍኩኝ። ይበቃኛል አፈናኩኝ ነው ደግሞ። ምክንያቱም አፍንጫ ላይ ያለሽ ላብ የተቀመጠሽ ላብ ልነግራችኋል። ስለዚህ እናቴም ይች ልጅማ ምን ሆና ነው? እንዲያክሉ ያለቀስኩ እንዳይመስላችሁ ማለት ነው። ከናንተ ናፍቆት የተነሳ ያለቀስኩ እንዳይመስላችሁ። አላለቀስኩ። እኔ ፍጭም አይለኝ እኔ ፍጭም አይለኝ ማለት ነው። የከፋ ነገር ያላገኘ በስተቀር ወይ ፍንክች አባቱ ልጅ ነኝ። እንዲህ በቀላል ማለቅስ አይደለሁም ማለት ነው። አላለቅስም፣ እንዲምን አላለቅስም እና አለ ኩላሃልን ዝድረስ ሰላምታ አልኳችሁ ይበቃል ከመጥቼ ሰላምታት አስተላለፍኩላችሁ ይበቃችኋል አላህ ይጠብቃችሁ አላህ ይጠብቀን ሀገራችንንም እኛንም ቤተሰቦቻችንን ሰላም አላህ ያደርግልን ወሰላሙ አሌይኩም ወረሐመቱላሂ በረካቱሁ አትጥፉ ዘይሩኝ በቪዲዮ ሰላም በሉኝ እኔ ምክንያቱም ላይብ ላይ አልገባም በቃ ላይብ ላይ ሰላም አልገባም ቢዶ ወይ ሁሌ ማለት ነው በር ሁሊኛው በሬ ይነሳ በሬ ቢሰበር ይገንገንሽ ወይ ይውልሽ በሬ ቢሰበር በሬን ብትሰብሩ ስታው እንደገና ደግሞ በር ቢነሳ ውርድ ተራሴ ማለት ነው። ለማንኛውም አልክልሀለን ነው ለሐለን እውላችኋለሁ፣ አወዳችኋለሁ፣ አከብራችኋለሁ። ቀልድ ብዬ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን ያህል ሰላም ታርጓችሁ ይበቃል።